አዋጅ! አዋጅ! አዋጅ! አስገራሚ ዜና! አዋጅ! አዋጅ! አዋጅ! አስገራሚ ዜና! እንኳን በአዲስ አበባ ያልታየ በቃና ሁለት ወንድማሞች በአንድ የተጠሩ ለዕውቀት ያደሩ ለቃሉ የኖሩ። ከንባብ ቅኔ ቤት ዜማ ቤት ቅዳሴ፣ አንድ እንጀራ ባርከው በድንግል ውዳሴ ማደጋቸው ገርሞን ስንል በስላሴ በአንድ ቀን በአንድ ደብር ሆነና ሰርጋቸው። በቅኔ አልጀዚራ ቀረበ ዜናቸው፣ በቅኔ አልጀዚራ ቀረበ ዜናቸው። ከቅኔ አልጀዚራ ምንጭ ጠቅሶ ዛሬ እንዲህ ዘግቦታል ቢቢሲ ዝማሬ እንዲህ ዘግ ቦታ ዲቢሲ ዝማ ንጉስ ገብረ ማርያም ከንጉስ ጸዳሉ ሁለት መንበር ይዘው ዛሬ ነግሰዋል። ሁለት መንበር ይዘው ዛሬ ነግሰዋሉ። በጠባያቸውም ይመሳሰላሉ። ቤተልሔም ቁሞ ሲያስቀድስ ጸዳሉ ንጉስ ገብረ ማርያም ለማህሌት ያበሉ በሳሙኤል ምርጫ ተሹበው የዋሉ በየመንበራቸው የተደላደሉ ሁለቱ ነገስታት ምንኛ ጸዳሉ። ሁለቱ ነገስታት ምንኛ ጸዳሉ። የኢየሩሳሌሙን ሶሎሞን መሰሉ። የኢየሩሳሌሙን ሶሎሞን መሰሉ። የሚገርም ነው። ይሄ ደግሞ ከሳሙኤል የመጣ ነው። የጥንቱ ሳሙኤል አንግሶ ዘወር ይላል፣ የዛሬው ሳሙኤል አንግሶ ይሸልማል ማለት ነው። የኢየሩሳሌሙን ሰሎሞን መሰሉ። ማህሌት እየሰማ ዜማ እያደረሰ የተንሳረው ጸሎት የልቡ ደረሰ። ንጉሥ ገብረ ማርያም በማህሌት ታጅቦ ተመርጦ ነገሠ። ንጉሥ ገብረ ማርያም በማህሌት ታጅቦ ተመርጦ ነገሠ። የንጉስ ጸዳሉም የንግስና ዕጣ ይነገር ካላችሁ ሚስጥሩ ከወጣ ቤተልሔም ነበር ተስሎ የመጣ ቤተልሔም ነበር ተስሎ የመጣ። በኢየሩሳሌም የጉዞ ጉባኤ ወደ ቤተልሔም ይመላለስ ነበር ትንሣኤ ትንሣኤ። በኢየሩሳሌም የጉዞ ጉባኤ ወደ ቤተ ልሔም ይመላለሱ ነበር። ትንሣኤ ትንሣኤ በመርሃ ግብሩ እኛም ተገኝተናል። ምርጥ የዓመቱ ሹመት ብለን መስክረናል። ምርጥ የዓመቱ ሥልጣን ብለን መስክረናል። ከሁሉ የምትበልጪ አንቺ ቤተ ልሔም ከጥንትም ጀምሮ የሚመስልሽ የለም ፍቅር የታወጀብሽ መሰረት ነች ላለ ፍቅር የታወጀብሽ መሰረት ነች ላለ መሰረት ዛሬም ለጸዳሉ መሰረቱ ነሽው የንጽህና ድጓ ማየተም አሰጠችው የንጽህና ድጓ ማየተም አሰጠችው ከነ ምልክቱ ምራፉን አጥንቶ በቤተልሔም ወንዝ ወዝ ድፋቱን ይዘቱን ደረቱን ለይቶ ተጠያቂ ሆኗል። ቤተልሔም ገብቶ ከነ ምልክቱ

ባአቋቋም በያ በማሌት ሃይማኖት ይበልጣል። አቋቋም በማሌት ሃይማኖት ይበልጣል። ጸዳሙ ቢበልጥ ምራፍ ይዞ በቃም በአቋቋም በማሌት ሃይማኖት ይበልጣል። ወረብ ይወርባል። አቋቋም ይዘመር፣ ራሱን ይችላል። ብቻውን ይቆማል። ብቻውን ይቆማል። በተመስጦ ሁኖ ሲዘምር ከምሩ አንድ ቀን ከማህሌት ጸናጽል መስበሩ፣ እንደ ግምታችን ይህ ነገር ባይቀርም፣ ከበሮ ሲመታ ከቶ አይቸገርም። ከበሮ ሲመታ ከቶ አይቸገርም። እንኩሉ ይሄ ይስ ያው ጸናጽል ሰበረ አብረቃሉ፣ ታውቁታላችሁ። ብዙ በሱም ላለመጥራት ነው። እንኩሉ ይሄ ይስ እያለ መጸጋ ማህሌት ከቆመ መሽቶ እስከሚነጋ፣ በእግዚአብሔር ቸርነት ቸርነት እንኩኑ ይሄ ይስ እያለ በጸጋ ማህሌት ከቆመ መሽቶ እስከሚነጋ በእግዚአብሔር ቸርነት እየተገረመ ከመቅደስ አይርቅም። ማህሌት ከቆመ ከመቅደስ አይርቅም። ማህሌት ከቆመ ማህሌት ስትጸል ከቤተ መቅደስ ፊት፣ እንደ ሳምራዊት ሴት እንደ መግደላዊት፣ በክብር ጠራኸኝ፣ ወደህ አከበርኸኝ። ሃይማኖቴን እንዳውቅ በቤትህ አኖርኸኝ ሃይማኖት የልምዳው በቤተሃን ወርከኝ በትናንቱ ህይወት ከእንግዲህ አልኖርም። ሃይማኖት ገብቶኛን በሃይማኖት ጉዳይ አልደራደርም። ሃይማኖት ገብቶኛን በሃይማኖት ጉዳይ አልደራደርም እያለች ጸለየች፣ ልቧ ተሰናዳ የሃይማኖትን ቃል በጥልቅ ልትረዳ። ከዚያም ኮርስ ስትወስድ በወጣቶች ማይበር ነገረ ሃይማኖት ይጓጣላት ነበረ። ነገረ ሃይማኖት ይጓጣላት ነበር። ቤተልሔም ደግሞ የምታስበው ቃል በሉባ ውስጥ ያለው ከሩቅ ይታወቃል። ጸዳሉ ይገርማል፣ አክሊሉም ይደንቃል። በዓለም ፀሐይ ወጣ፣ ዓለም ፀሐይ ሰናይ ሰናይ ሆነ። ዛሬ ተመስገን አምላኬ ስለ እናት ሀገር ተመስገን አምላኬ ስለ እናት የሰው ስም ነው እንግዲህ እየገመታችሁ አጨብጩ፣ ባይገባችሁ እንኳን ማለት ነው። ሙሽራማ ቤቲ ሌላም መልእክት አላት። ስለ እናት ሀገሬ ይኸው ተዳርኩላት፣ ሁላችሁ ተጋቡ፣ ሀገር ደስ ይበላት። ቤተልሔም ደርሶ ተስሎ የመጣ አዲስ መሪ ነግሶ ለዓለም ፀሐይ ወጣ፣ አዲስ መሪ ነግሶ ለዓለም ፀሐይ ወጣ። ዓለም ፀሐይ ሁና እጅግ ታድላለች። ከደስታዋ ብዛት ገነትን ይመስላለች ከደስታዋ ብዛት ገነትን ይመስላለች ብቸኝነት ጭንቀት ጨለማው ተገፎ ንጋት ዛሬ ንጋት ሆኗ ሁሉም ነገር አልፎ ዛሬ ንጋት ሆኗ ሁሉም ነገር አልፎ ትግስት በትዕግስት የጠና ከልቡ ይስቃል እንደ ኤደን ውሃ ነጻነት ይፈልቃል እንደ ኤደን ውሃ ነጻነት ይፈልቃል ፈቃዱ ሆነና ፈቃዱ ፈቃዱ ሆነና አምላክ የፈጠነ ሰርክ የሚያበራ ፀሐይ ለኔ ሆነ። ፈቃዱ ሆነና ፈጠነ ፈቃዱ ሰርክ ፀሐይ ፈቃዱ ሆነና አምላክ ፈጠነ ሰርክ የሚያበራ ፀሐይ ለኔ ሆነ። ዓለሜም አለምነሽ እኔም እኔ አለም አየው ወደፊት ነው ጉዞ ጸዳሉን እያየው ማለት ነው ጸዳሉን እያየው ሙሽራ ቤቲ ከእንግዲህ ነግሳለች። ከነገስታቱ ጋር እርሷን ተሹማለች የጸዳን ልቡና ከንቲባ ሆናለች የጸዳን ልቡና ከንቲባ ሆናለች። ማህሌት የምትባል ፍልቅልቅ ወይዘሮ ጠፍታ ስትፈለግ አምናና ዘንድሮ የፍቅር መቀነት አደግድጋ ታጥቃ በቅርቡ ተገኘች ከሃይማኖት ግቢ ገብታ ተደብቃ በቅርቡ ተገኘች ከሃይማኖት ግቢ ገብታ ተደብቃ ጸዳኑ ንጉሡ ስሙ የነገሰ ብቸኝነት ደዌን ታሞ እያነከሰ ሲሰቃይ ሲሰቃይ ጎኑ እየታመሰ በጋብቻ ጸበል ዛሬ ተፈወሰ በጋብቻ ጸበል ዛሬ ተፈወሰ። ማህሌትና ቤቲ በጣም ይገርማሉ መምህራኑን ሰርቀው ይጠቃቀሳሉ። አንድም ሰርቆ ማየት ማለት ነው። ማህሌትና ቤቲ በጣም ይገርማሉ ሊቃውንትን ሰርቀው ይጠቃቀሳሉ በልብ ዘረፋ ስንጠረጥራቸው እኛም በሌሊቱ በቃል አሰርናቸው እኛም በሌሊቱ በቃል አሰርናቸው። ክርክር የለው ጠበቃን አይሻ መፈታት አይችሉ እስከ መጨረሻ መፈታት አይችሉ እስከ መጨረሻ። ሃይማኖት ማህሌት ወልዳችሁ ስትስሙ የመጀመሪያው ልጅ መልካ መልካሙ ኦርቶዶክስ ሃይማኖት የመጠሪያ ስሙ ኦርቶዶክስ ሃይማኖት የመጠሪያ ስሙ። ሁለተኛዋ ልጅ ጾታ ቀይራለች አሃቴ ሃይማኖት ተብላ ተጠርታለች አህቴ ሃይማኖት ተብላ ተጠርታለች። ጸዳሉና ቤቲን እጅግ የምታምሩ በተራ በተራ ሁለት ልጅ ስትፈጥሩ መልማል ነበልባል እያላችሁ ጦር ሐመልማል ነበልባል እያላችሁ ጥሩ መዋሃድ ነውና የትዳር ሚስጥሩ መዋሃድ ነውና የትዳር ሚስጥሩ ጸዳሉና ቤቲ እጅግ የምታኑ በተራ በተራ ሁለት ልጅ ስትፈጥሙ ሐመልማል ነበልባል እያላችሁ ጥሩ መዋሃድ ነውና የትዳር ሚስጥሩ። በስተመጨረሻም እድግተኞች ሁሉ መመነን መመንኮስ ካላሻችሁ ቅሉ ብቸኝነት ኑሮ ከእንግዲህ ይበቃል። እንደ ባህረ ተዘብ ዳቦ ገዝቶ ማደር በጣም ያሰጋል። መስማት እግዚአብሔር ይቆይ።